የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። የፋኖ ኃይሎች በከፈቱት ውጊያ ከተሞችን ተቆጣጠረን አሉ። አገዛዙ በበኩሉ ከፍተኛ ቁጥር ያለው ጦር ወደ ኢትዮ ሱዳን ድንበር መተማ ቀጠና እያስገባ እንደሚገኝ የአካባቢ መረጃ ምንጮች ተናግረዋል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረጉ ውጊያም ዛሬ በስፋት ቀጥሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የአገዛዙ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያ ግጭት ማቆም ስምምነት በኋላ አድርገዋቸዋል ያላቸውን ትንኮሳዎች፣ እምቢ ባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። ፊልድ ማርሻል ብርሃኑ ጉጅሌ ሲሉ የጠሩትን በህወሓት ውስጥ አለ ያሉትን ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም በማለትም ወንጅለዋል። ምንም ብንታገስ፣ ከተጠቃን እንደ ዳግማዊ ሰሜን ህዝብ ከሆነ መከላከላችን አይቀርም ጦርነትኛ ብቻ ማስቀረት አንችልም በማለት በቀጣይ ጊዜ ያለውን ሁኔታ ገልጸዋል። በዝርዝር የምናየው ጉዳይ ነው። አቶ ታዬ ደንዳ አፋጣኝ ፍትህ ይሰጠኝ ሲሉ ለፍርድ ቤት አቤት አሉ። የቀድሞ የሰላም ሚኒስትር ዴታ አቶ ታየ ደንዳ በትላንትናው ዕለት ፍርድ ቤት የቀረቡ ሲሆን ፍርድ ቤቱ ቀጠሮ የሰጣቸው በቀረበባቸው ክስ ላይ ውሳኔ ለመስጠት የነበረ ቢሆንም ውሳኔው አልደረሰም በሚል ሌላ ቀጠሮ ሰጥቷቸዋል በዝርዝር እናያለን እስራኤል ለ14 ዓመታት በአገሯ የኖረን የኤርትራ መንግስት ደጋፊን አባረረች ወደ እስራኤል በህገወጥ መልኩ የገባና የኤርትራ መንግስት በመደገፍ ይታወቃል የተባለው ኤርትራዊ ሰኞ ዕለት ወደ አገሩ መባረሩን የእስራኤል መገናኛ ብዙሀን ይፋ አድርገዋል አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የፋኖ ኃይሎች በከፈቱት ውጊያ ከተሞችን ተቆጣጥረናል አሉ። አገዛዙ በበኩሉ ከፍተኛ ቁጥር ያለው ጦር ወደ ኢትዮ ሱዳን ድንበር መተማ ቀጠና እያስገባ እንደሚገኝ የአካባቢ የመረጃ ምንጮች ተናግረዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በሰፊ ተጠናክሮ ቀጥሏል። በክልሉ ሰሜን ወሎ ዞን የወረዳ ከተሞች ላይ በሚገኘው የአገዛዝ ጦር ላይ ውጊያ የከፈቱት የፋኖ ኃይሎች ከፍተኛ ወታደራዊ ድል አስመዝግበናል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጥና ሚሊክዝ ትላንትናና ዛሬ በተከታታይ በከፈተው ውጊያ ስታይሽና ከውን ከተሞችን በመቆጣጠር የአገዛዝ ጦር ላይ ሰዋይና ቁሳዊ ጉዳት ማድረሱን አስታውቋል። በዛሬ ሁለት ጥቅምት 25 2018 ዓመተ ምህረት ሌሊት ጀምሮ የጋዝ ወረዳ ዋና ከተማ የሆነች ስታይሽን ከቦ ያደሩት የፋኖ ኃይሎች በከተማዋ የሚገኝ አገዛዝ ጦር ካምፕን በማጥቃት ስታይሽን ተቆጣጠረናል ሲሉን ያስታወቁትም በአገዛዙ ውጊያ የተከፈተበት የአገዛዝ ጦር ሽሽት ላይ እያለም ከሐሙሴት የተስከቦይ አካባቢዎች ፋኖ እየተከታተለ ውጊያ ከፍቶበታል ሲል የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር አክሎ አስታውቋል። በተመሳሳይ ጥቅምት 24 2018 ዓ.ም ከፍተኛ ወታደራዊ ጠቀሜታ እንዳላት የሚነገርላትን የዋድላ ወረዳ ኮን ከተማ ፋኖ መቆጣጠሩን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ከረፋድ እስከ ምሽት ድረስ ሙሉ ቀን ከተደረገ ውጊያ በኋላ ከተማዋን መቆጣጠራቸውን አፋባ ምሊ አረጋግጧል። በጎጃም የተለያዩ አካባቢዎች የተደረጉ ውጊያዎች በርካታ የአገዛዙ ወታደሮች መገደላቸውን የተሰማው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዳስታወቀው የፋኖ ኃይሎች ወደ መራዊና ወተት አባይ ከተሞች በመግባት በከፈቱት ጥቃት የአገዛዙ ጦር አባላት ተገድለዋል ብለዋል። በተለይም በወተት አባይ በተወሰደው እርምጃ የ18 ያገዛዝ ወታደሮች የሞትና የአካል ጉዳት ሲደርስባቸውም በከተማዋ በግፍ ስር ላይ የነበሩ አምስት ወጣቶች በፋኖ ነፃ ወጥተዋል ሲል አፋባ ቴዎድሮስ አስታውቋል። በዚህ ጎጃም ቀጠና እጃዊ ወረዳ ባለፉት ቀናት የተቀሰቀሰ ውጊያ ዛሬም ሰዋታም በተባለ አካባቢ መቀጠሉ ተሰምተዋል። በአካባቢው በቀጠለ ውጊያ እስካሁን ከ20 በላይ አገዛዙ ወታደሮች ላይ ጉዳት መረሱ ነው የፋኖ የመረጃ ምንጮች ለኢትዮኒስ የተናገሩት። በእጃዊ ወረዳ ለተከታታይ ቀናት በቀጠለ ውጊያ የፋኖ ኃይሎች አገዛዙ ላይ ፔምፔ ብረት ለበስ ተሽከርካሪ መሳሪያ ማውደም ጨምሮ ከፍተኛ ወታደራዊ ኪሳራ አድርሰናል ሲሉ አስታውቋል ተጠናቋ በተመሳሳይ በምዕራብና ማዕከላዊ ጎንደር ዞኖች በሚገኙ ቋራና አለፋ ወረዳዎች ለሳምንታት በቀጠለው ውጊያ ከፍተኛ ጉዳት መዝገቡን የፋኖ የመረጃ ምንጮች ተናግረዋል። በቋራ ወረዳ ብቻ ያገዛዙ ጦር ሰሜን ምዕራብ እዝ 54ኛ ኮር 96ኛ ክፍለ ጦር ምክትል አዛዥ ኮሎኔል ታከለን ጨምሮ ከ160 በላይ ያገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የኢትዮንስ የፋኖ የመረጃ ምንጮች ተናገሩት። አገዛዙ በበኩሉ በቋራ ወረዳ ውጊያ ብርታባቸው የወንበልጊም፣ በልጊ በራዬ ወርቅያ መገንጠያ ሳሊያም ና ሌሎች አካባቢዎች ንጹዋን ላይ ግድያ መፈጸሙን ተከታታይ የድሮን ቅኝቶ ማድረግም ከፍተኛ የስነልቦና ጫና ውስጥ ማስገባት አርሶ አደሮች የእርሻ ስራቸውን እንዳይሰሩ እያደርገ ነው ሲሉ የመረጃ ምንጮች አክሎ ተናግረዋል። በተያያዘም በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ዙሪያ ና አጽደ ማርያም ከተማ ለተከታታይ ቀናት በቀጠለው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ የንጹዋን ንብረት መውደሙ ታውቋል። በዛሬ ሁለት በአለፋ ቤትም ወረዳ ከሻውራ ከተማ ቅርብ ርቀት ፍንጅት በተባለ አካባቢ ከባድ ውጊያ መደረጉ የተናገሩት የፋኖ የመረጃ ምንጮች በውጊያው ከፍተኛ ጉዳት የደረሰበት የአገዛዝ ጦር አካባቢውን ለቆ ሸሽቷልም ብለዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ በበኩሉ በቋራና አለፋ ወረዳዎች ለሳምንታት ያህል በቀጠለው ውጊያ ድል ማስመዝገባቸውን አስታውቀዋል። በሌላ በኩል አገዛዙ ከፍተኛ ኃይል ወደ ምዕራብ ጎንደር ዞን መተማ ቀጠና እያስገባ እንደሚገኝ የአካባቢ መረጃ ምንጮች ተናግረዋል። ከትላንት በስቲያ የፋኖ ኃይሎች ወደ መተማ ዮሐንስ ከተማ በመግባት ውጊያ መክፈታቸው የሚታወስ ሲሆን ውጊያውን ተከትሎ የአካባቢ የብልጽግና አመራሮችና የሚኒሻ አባላት ለምን ትሸሻላችሁ ዚያው መክቱ በሚል ወደ መከላከያ ካምፕ እንዳይገቡ ተደርገው እንደነበር አይዘነጋም። አገዛዙ ታዲያ ከጥቅምት 24/2018 ዓ.ም ጀምሮ ኢትዮጵያና ሱዳን በሚዋሰኑበት የመተማ ቀጠና ከፍተኛ ቁጥር ያለው ሰራዊት እያስጠጋ መሆኑን ነው የአካባቢ ነዋሪዎችም የተናገሩት። በተለይም ደለሎ ቁጥር 1 ደለሎ ቁጥር 5ና አዲስ ዓለምና አጋሙ አካባቢ የአገዛዙ ጦር ከፋኖ ኃይሎች ለማስለቀቅ ውጊያ ሊከፍት ይችላል ሲሉ ነዋሪዎች አክሎ ተናግረዋል። ኢትዮጵያና ሱዳን የሚያዋስኑባቸው የምዕራብ ጎንደር ዞን ቋራና መተማ ወረዳዎች አብዛኛው አካባቢዎች የፋኖ ኃይሎች ቁጥጥር ስር እንደሚገኙ የሚናገሩት የኢትዮኒስ የመረጃ ምንጮች በኩላቸው የብልጽግና አገዛዝ ጠረፉ መልሶ ለመቆጣጠር ደጋግሞ ቢሞክርም አልተሳካለትም፣ አሁንም ቀጠናውን ከፋኖ ለማስለቀቅ ቀላል አይሆንለትም ሲሉ ተናግረዋል። ከዚህ ቀደም የአገዛዝ ጦር ሰሜን ምዕራብ እዝ አዛዥ ሌተራል ጄኔራል ብርሃኑ በቀለ ገንዳ ውሃ ከተማ ወታደራዊና የብልጽግና አመራሮችን ሰብስቦ ቋራና አጠቃላይ ጠረፉን ካልያዝን ህዝቡ እየናቀን ነው ሲሉ መናገራቸው መዘገባችን ይታወሳል። የአገዛዙ ጦር ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሳዎች፣ እምቢ ባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። ፊልድ ማርሻል ብርሃኑ ጁላ ጉጅሌ ሲሉ የጠሩት በህወሓት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም ይላሉ የአገዛዙ ኢታማጆር ሹም ይህን ያሉት በመከላከያ ሰራዊት የሰሜን እዝ ላይ ጥቃት የተፈጸመበት አምስተኛ ዓመት መታሰቢያ ስነስርዓት ላይ ባደረጉት ንግግር ነው ትላንት ሰኞ ጥቅምት 242018 በቢሽፍቱ አየር ወለድ ማሰልጠኛ ማዕከል በተካሄደው በዚሁ ስነስርዓት ላይ የጦር ኃይሎች ጠቅላይ ታማጆር ሹም ብርሃኑ ጁላና አበባው ታደሰን ጨምሮ ከፍተኛ የጦር አዛዦች፣ መኮንኖች መገኘታቸውን ዘግበናል። ፊልድ ማርሻሉ ከትላንቱ ንግግራቸው አብዛኛው ቦታውን የወሰደው የሰሜን ህዝብ ጥቃት እንዴትና በማን እንደተፈጸመ ያብራሩበት ሲሆን የዛሬ አምስት ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ ጠርተውታል። ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህወሓት እንጂ ስለ ትግራይ ህዝብ አለመሆኑን አጽንኦት ሰጥተው ሲናገሩም ተደምጠዋል። ህወሓት ራሱን በሙሉ አይደለም ምክንያቱም አንዳንድ ጊዜ ነገሮችም ላይ ሆኑና ሀገር የሚጎዱ ድምዳሜ ላይ ይደርሳል ያሉት ፊልድ ማርሻሉ ትላንት ትናንት ጁንታ ያሉትን ህዝብና ህወሓት አመራሮችን ጨምሮ ዛሬ ከአመራሮቹ ጥቂቶች የምንፈልጋቸው ብለዋል። ድርጊቱን መካድ በለመደ የተወሰነ የህወሓት ስብስብ ወይም ጉጅላ የተፈጸመ ተደርጎ መወሰድ አለበት ማለትም የዚህ በፊት ንግግራቸውን ሲያርሙ ተስተውለዋል። ስብስቡን ማን እንዳካተተ በንግግራቸው በግልጽ ባያመለክቱም ይህን መሰል ስራውን ከጀመር 50 አመት እንደሆነው በመጠቆም የህወሓት የምስረታ ጊዜን አጣቅሰዋል። ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በር ያሳጣንና ሀገር ያስገነጠለ ከሃዲ ነው ኑ ለቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሪያርዶ ያረደ ከሃዲ ነው። ሰሜን እዝ ላይም የደገመው እሱን ነው። አሁን በየቀኑ ይክዳል ሲሉ ፊልድ ማርሻል ብርሃኑ ጁላ በትላንቱ ንግግራቸው ላይ ውንጀላቸውን አቅርበዋል። ብርሃኑ ጁላ የተለያዩ ውንጀላዎችን ያቀረቡበት የህወሓት ስብስብ በተደጋጋሚ በካሃዲነት ሲፈርዱ የተደመጡ ሲሆን፣ ይህንን ኃይል የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ መጪው ጊዜ ወደ ጦርነት እንደሚሄድ በግልጽ ሲናገሩ ተደምጠዋል። ብርሃኑ ጁላ ህወሓት ከፕሪቶሪያ ስምነት በኋላ ፈጽሟቸዋል ያሏቸውን ትንኮሳዎች፣ እምቢባይነቶች ዳግም ወደ ጦርነት ለመግባት ከበቂ በላይ እንደነበሩ ጠቁመዋል። ህወሓት ተፈናቃይ አለቅ ማለቱም፣ ኃይል ማሰልጠኑ፣ ትጥቅ በማስፈታትና በማቋቋም ሂደት ወይም ዲዲአር የተሰናበቱ ወታደሮች እንዲመለሱ ማድረጉ ኢታማጆር ሹሙ ለዚህ አባባላቸው ማሳያነት የጠቀሱት ናቸው። ጦረኛ መንግስት ቢኖር ኖሮ በማለት ጦረኛ አይደለንም ያሉት ብርሃኑ ጁላ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ የመከላከያ ሰራዊት ቢኖረን ኑሮ ፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነት ህወሓት ይሸሻል፣ የትግራይ ህዝብ ይጎዳል። ባለፈው ጦርነት የሚያየ ነው እሱን ነው ብለዋል። ጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት ግን በጦርነቱ ህወሓት ይሸሻል ይሸሻል የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው። አሁን ላይ የሚናገሩት ፊልድ ማርሻል ብርሃኑ ጁላ ከዚህ በፊት ህዝቡ አልተጎዳም የሚል አስተያየት ሲሰጡ የነበረው ሲሆን በጦርነት የተጎዳው ህዝብ ነው ብለው አምነዋል። ብርሃኑ ጁላ ህወሓት ከሻቢያ ጋር ጽምዶ በሚል ስያሜ ፈጥሮታል ያሉትን ህብረትም ወደ ጦርነት ሊያስገቡ ከሚችሉ ምክንያቶች ዝርዝር ውስጥ አካተውታል። ድንበር ሰብሮ መሄድ ጸረ ህገ መንግስት ነው ያሉት ፊልድ ማርሻሉ ህብረት መፍጠሩ በራሱ ክህደት ነው ሲሉ አካሄዱን ነቅፈዋል። ከሻቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ጀኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻቢያ ወዳጃችን ነው አሊያንሳችን ነው ከእኛ ጋር ይቁም፣ አብረን እንስራ፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው ያሉት ብርሃኑ ጁላ በሌላ መልክ የሚገለጽ ክህደት ነው ሲሉ ከፍተኛ የጦር አዛዡ ተናግረዋል። ብርሃኑ ጁላ ሻቢያ በትግራይ ህዝብ ላይ ጀኖሳይድ ፈጽሟል የሚለውን ሲያስተባብሉ የነበሩ ሲሆን አሁን የህወሓትና የሻቢያ ባለስልጣናት የጀመሩት ግንኙነት ግን እንዴት ጀኖሳይድ ፈጽሞባችሁ እያለ ማለት እሳቸው ጥርታ ያስፈጸሙትን ጉዳይ ሲሆነ ጁል ታይቶ ተገኝቷ ህወሓት ለፋኖ ጥይትና እቅድ ሰጥቶ ኢትዮጵያና አማራ ክልል እንዲበጠብጥ መላኩን በማንሳት የወነጀሉት ፊልድ ማርሻል ብርሃኑ ጁላ ላይ ድርጊት ወደ ጦርነት ሊያስገባ የሚችል ሌላኛው ምክንያት እንደነበር አስረድተዋል። ምንም እንኳን ብርሃኑ ጁላ ላላለፉት ሁለት ዓመታት ከስድስት ወር በአማራ ክልል እየተዋጉ ያሉ ቢሆንም ውጊያውን ከማን ጋር ሊያደርጉት እንዳሰቡ ግን አልተናገሩም። በቀደም በሰሜን ወሎ ግንባር ከፋኖ ጋር ተገናኝታችሁ ገብታችሁ፣ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝምብለናችኋል። ምክንያቱም ኃላፊነት አለብን እኛ መንግስት ነን። ለትንኮሳ ሁሉ መልስ ሰጥም ሞልቶ ከፈሰሰ ግን ምንም ማድረግ አንችልም፣ ሲሉ አስጠንቅቀዋል። ይህ ሁሉ ያየነው ዳግሞ ዳግም ወደ ጦርነት ያልገባ ነው ያሉት ኤታማዦር ሹሙ የአሁኑ እየሰሩት ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣም ደግሞ የበለጠ ጉዳት ያመጣል በሚል ጊዜ ለመስጠት ወስነናል ይላሉ። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር የወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጠ። ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላእክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው፣ ወደ ጦርነት ያልገባ ነው ዳግም። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ሰው ተንጓሎ ይቀራል በሚል ነው ይሄ ይሄድ ነው ያለ ነው ይላሉ ፊልድ ማርሻል ብርሃኑ ጁላ። ጨምረውም በቴሌቪዥን በተላለፈው አርባ ደቂቃ ንግራቸው እርሳቸው የምርት መከላከያ ሰራዊትም ሆነ ያግዛዙ ጦር የኢትዮጵያ መንግስት ወደ ውጊያ መግባት እንደማይፈልጉ በተደጋጋሚ ቢገልጾም ጦርነት ሊቀሰቀስ የሚችልበት እድል እንዳለ ግንጭ በግልጽ ሲናገሩት ሰምተዋል። ወንጀለኛ ሲሉ የከሰሱትን የዋት ስብስብ የትግራይን ንዝብ ጣፋንታ መወሰን የለበትም ሲሉ አቋማቸውን ግልጽ አድርገዋል። ምንም ብንታገስ ከተጠቃን እና እንደ ዳግም ሰሜን ሆነ በመከላከላችን አይቀርም ጦርነት እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻል ብራኑ አንቸኩልም፣ ጦርነት አንቀሰቀስም፣ ጦርነት አንፈልግም በሰላማችን ላይ በብሔራዊ ጥቅማችን ላይ እየመጣው ግን ከድንበር ያለፈ ግን መዋጋት አለብን የተደራጀን የታጠቅነውም ለዛ ነው ሲሉ ተጨማሪ ማስጠንቂያ ሰጥተዋል። ብርሃኑ ጁላይን የሚሉት በአማራ ክልል ላለፉት ሁለት ዓመታት ከስድስት ወር በኦሮሚያ ክልል ደግሞ ላለፉት ሰባት ዓመታት እየተዋጉ መሆናቸውን በመዘንጋት ሳይሆን ሆም ብለው በትግራይ በኩል አዲስ ጦርነት ከተነሳ ልንዋጋ አንፈልግም የሚል የማዘናጊያ ሀሳባቸውን ለማቅረብ ይመስላል። ጠንከር ያሉ ገለጻዎች የሞሉበት የፊልድ ማርሻል ብርሃኑ ጁላ ንግግር የተደመጠው የአውሮፓ ህብረት የህብረቱ አባል ሀገ ሀገራትና ኖርዌይ በፕሪቶሪያ ስምነት ፈራሚዎች መካከል ፖለቲካዊ ውይይት እንደገና እንዲቀጥል ጥሪ ባቀረቡ ማግስት ነው። የዛሬ ሶስት ዓመት ጥቅምት 23 2015 በደቡብ አፍሪካ የፕሪቶሪያ ከተማ የግጭት ማቆም ስምነት የፈረሙት የፌዴራል መንግስትና የዋት ተወካዮች እንደነበሩም ይታወሳል። አቶ ታዬ ደንዳ አፋጣኝ ፍትህ ሊሰጠ ይገባል ሲሉ ለፍርድ ቤቱ አቤቱታ አቀረቡ። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በትላንትናው ዕለት ፍርድ ቤት ቀርቦ የነበረ ሲሆን ፍርድ ቤቱ ቀጠሮ የሰጣቸው በቀረበባቸው ክስ ላይ ውሳኔ ለመስጠት የነበረ ቢሆንም ውሳኔው አልደረሰም በሚል ሌላ ቀጠሮ ሰጥቷቸዋል ተብሏል። በልደታ የሚገኘው የህገ መንግስት ከፍተኛ ፍርድ ቤት በአቶ ታዬ ተመሳሳይ ምክንያት በማቅረብ ቀጠሮ ሲሰጥ ይህ ሁለተኛ ጊዜው ሁኗል። በመጀመሪያ ለውሳኔ ተቀጥረው የነበረው ጥቅምት 13 ቀን 2018 የነበረ ሲሆን በወቅቱ ለችሎቱ ሶስተኛ ዳኛ አልተሰየመም በሚል ለትላንት ጥቅምት 24 ሌላ ቀጠሮ ተሰጧቸው ነበር። አቶ ታዬ ከሚገኙበት ቅሊንጦ ወህኒ ቤት ትላንት ችሎት የቀረቡ ቢሆንም ሶስተኛ ዳኛ አሁንም ባለመሰየማቸው ምክንያት ለህዳር 3 2018 ሌላ ቀጠሮ ተሰጧቸዋል ተብሏል። ጠበቃቸው አቶ አብራ ንጉስ ሲናገሩ ባለፈው ዓመት ለጥቅምት 13 ስንቀጠር ክረምቱን መመዝገብ መርምረው ውሳኔ ያሳልፋሉ የሚል ግምት ነበረን። ነገር ግን ሶስተኛ ዳኛ ባለመኖሩ ምክንያት መዝገቡ አልታየም ብለው ለዛሬ ቢቀጥሩንም ዛሬም በተመሳሳይ ምክንያት ሌላ ቀጠሮ ሰጥተውናል ብለዋል። ይህን ተከትሎ ዲፕሎማቱ ታየደ እንዳ ከአገዛዙ ፍርድ ቤት አፋጣኝ ፍትህ ይሰጠ የሚል አቤቱታ ለችሎት ማስገባታቸውን ጠበቃቸው አስረድተዋል። እስራኤል ለ14 ዓመታት በአገሯ የኖረን የኤርትራ መንግስት ደጋፊ አባረረችም። ወደ እስራኤል በህገወጥ መልኩ የገባው የኤርትራ የሻቢያ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ሰኞ እለት ወደ አገሩ መባረሩን የእስራኤል መገናኛ ብዙሃን ናቸው የዘገቡትም። እስራኤል የኤርትራ ዜግነት ያለውና የኢሳያስ አፈወርቂ መንግስት ደጋፊ የሆነን ግለሰብ ከሀገሩ አስታባር፣ ይህ ለመጀመሪያ ጊዜ ነው ተብሏል። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያን 2011 ና ሲሆን ላለፉት 14 ዓመታት ኑሮውን በዛው አድርጎ ቆይቷል። ስሙ በይፋ ያልተገለጸው ግለሰብ በእስራኤል ፖሊስ ቁጥጥር ስር የዋለው ገጀራ ይዞ በመገኘት ነው ተብሏል። በአውሮፓውያኑ ሚያዝያ ወር 2025 ላይ የድንበር ቁጥጥር ፖሊሶች ፍርድ ቤት ማቅረብ ጉዳዩ እንዲታይ አድርገዋል። ግለሰቡ ገጀራ ይዞ ከመገኘቱ ተጨማሪ ከትዳር አጋሩ ጋር የተፋታ መሆኑን ተገልጾ ቤተሰቡ ላይ ማስፈራሪያና ዛቻ በማድረስም ተጠርጥሯል። ፍርድ ቤት ከቀረበ በኋላም ወደ ስደተኞች ማቆያ ማዕከል ተልኮ ነበር ይላል ቢቢሲ። በማቆያ ውስጥ ሳለ የኤርትራ መንግስት ደጋፊ መሆኑ ግልጽ ሆኖ በመገኘቱ እንዲሁም ጉዳዩን በሚመለከት የሌሎች ሀሳብ ከተሰማ በኋላ ከሀገር እንዲባረር ተወስኖበታል። ሰኞ ዕለት ማለዳ የእስራኤል የኢሚግሬሽን ባለስልጣን ወደ አስመራ በሚሄድ አውሮፕላን ላይ እንዲሳፈር አድርገውታል። ይላል ቢቢሲ። ኤርትራዊን የያዘው አውሮፕላን አስመራ ከመረሱ በፊት አዲስ አበባ፣ ከዛም ካምፓላ፣ እንደገና አስመራ አርፏል ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ምኛለሁ።